የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የህይወቴ ቅኝት በስራ ህይወት እውነተኛ ገጠመኞች ላይ የተመረኮዘ ፍጹም አጥናፈ ወርቅ ኪዳነ ማርያም ከጻፈችው የተቀነጨበ። የሁላችንም የህይወት ቅኝት ጉዞ የሚጀምረው ጣፋጭ ከሆነውና በአብዛኛው ተመሳሳይነት ካለው ከልጅነት ነው። የልጅነት ዘመን ለአብዛኛዎቻችንና በተለይ በወላጆቻችንና በማህበረሰባችን እቅፍ ላደግን ምንም ያህል የኑሮ ከፍታና ዝቅታ ቢኖርም ተመሳሳይና ጣፋጭ ነው። ህይወትን ጣፋጭ ካደረጓት ነገሮች አንዱ የስሜት ከፍታና ዝቅታው ይመስለኛል። አንድ ሰው ሁልጊዜ ደስተኛ ሆኖ የሚኖር ቢሆን በእርግጠኝነት ህይወት አሰልቺ የምትሆንበት ይመስለኛል። በዚያውም ልክ ሁልጊዜ መከፋት ደግሞ ህይወትን አሰልቺ ብቻ ሳይሆን አታካቹም ያደርገዋል። ታዲያ እነዚህ ሁለቱ ሲፈራረቁ ነው የህይወት ቀለሙ የሚያምረው። መስሪያ ቤቶቻችን ሰርተን ገንዘብ የምናገኝባቸው፣ የምናድግባቸው፣ የምንማርባቸው ምናልባትም ከወላጆቻችንና ከትምህርት ቤቶቻችን ቀጥለው የሚረከቡንና የሚያሳድጉን ሁለተኛ ወላጆቻችን ናቸው ከተፈጥሮ ወላጆቻችን የሚለዩበት፣ ወላጆቻችን ፈልገው ወይም በሁኔታዎች ተገደው ወደዚች ምድር ያመጡን ሲሆኑ መስሪያ ቤቶቻችን ደግሞ ከብዙዎች መርጠው የወሰዱን ወይም የቀጠሩን መሆናቸው ነው። እንደ ወላጆቻችን የምንመስላቸውን መስሪያ ቤቶቻችንን ውለታቸውን የምንከፍለው በተቃራኒው እየነቀፍናቸው፣ እየወቀስናቸው፣ ሀብታቸውን ያለ አግባብ እየመዘበርን በሰዓታቸው ለግላችን አሊያም ለሌላ መስሪያ ቤት እየሰራንና እየተዝናናን እንዲሁም ለስራ ባልደረቦቻችን ይሁን ለቀጣዩ ትውልድ ባለማሰብ ባዶ ወይም ወና እያስቀረን ሊሆን አይገባም። ኃላፊም ሆኑ በዙሪያቸው የነበሩ ሌሎች ኃላፊዎች በወጣቶች በተለይ በሴቶች ላይ የነበራቸው የተዛባ አመለካከት ስር የሰደደ ሆኖ ይሰማኛል። በወቅቱ እንደኔ አይነት ሴቶች ብዙ አልነበሩ። አሁን ድረስ በጣም የሚገርመኝ ደግሞ በአብዛኛው ወጣቶችና ጎልማሶቹ ወንዶችንም ጨምሮ የሚመጣባቸውን ነገር አሜን ብለው የሚቀበሉ ነበሩ። እንደኔ ተጋፍጠው መብታቸውን በመናገር የሚያስከብሩ አልፎ ተርፎም ለሌሎችም መብት የሚከራከሩ በጣት የሚቆጠሩ ናቸው። እኔ እኮ አንዳንዴ ከራሴ መብት አልፌ ለሌሎችም መብት ተከራካሪና አስከባሪም ነበርኩ። ጥቂቶቹን ሳስታውሳቸው ነፍሴ በሐሴት ትሞላለች። ለምሳሌ ለመውለድ የተቃረበች የስራ ባልደረባችን የነበረችን የጽዳት ሰራተኛ ሴት መውለጃዋ እስኪደርስ ምትክ አልቀጠርንም በሚል ሰበብ ፍቃድ ስትከለከል ለምን ከቅድመ ወሊድ በፊት የሚገባትን የአንድ ወር ፍቃድ ትከለከላለች ብዬ ጠይቄ፣ ምን ቤት ነሽ አርፈሽ የራስሽን ስራ ስሪ በሚል ለተሰጠኝ ምላሽ ይመለከተኛል፣ ፍትህ ሲዛባ ያገባኛል። ሁላችንም በዚህ መስሪያ ቤት ውስጥ በአንድ መተዳደሪያ ደንብና ህግ ነው የምንዳኘው። ስለዚህም ይች ሴት መብቷን ካላወቀች እኔ ቆምላታለሁ ነው ብዬ ተጋፍጬ መብቷን አስከብሬያለሁ። በዚህ ሂደት ታዲያ የሚያስገርመው ለአንድ ወር ያህል ቢሮ አልጸዳም ነበር። በምትክ የተቀጠረችው ሴት ለምን እንደማታጸዳልኝ ስጠይቃት ስራ እንዳይበዛብሽ የእሷን ቢሮ ተዩ መባሏን ነግራኝ አዝናንቶኛል። በተለይ እንደ ልባቸው ለሆኑ ኃላፊዎች መቼውንም የማልመረጥ ሰራተኛ ነኝ። ለነገሩ የብዙ ሰዎች አንገት ደፊነት የመጣው ከእንደዚያ ላይ የተበላሸ ስርዓታችንና ድህነታችንም ጭምር ነው። ስራይን ባጣ ልጆቼ ምን ይበላሉ፣ የቴጄ ይቀጠራለው፣ ብታመምስ፣ ያለ ጥፋቴ ብታሰርስ፣ የመሳሰሉት ከሚል የድህነት ስጋትና የባለስልጣን ፍርሃት። ትውስታ ትውስታን እያመጣ ከዚሁ ጉዳይ ጋር ተያይዞ የገጠመኝን ላክል ወደድኩ። ነገሩ እንዲህ ነበር የሆነው አንድ በእድሜም በእውቀትም በሳል የምትባልና በያዘችውም የስራ ኃላፊነት አንቱ የተባለች ሴት ነበረች። ለካ ይቺ ሴት ከኚ ኃላፊ ጋር ቀደም ሲል በነበራቸው የስራ ግንኙነት ይሁን በሌላ ብቻ ለእኔ ግልጽ ባልሆነ ጉዳይ አይግባቡም ኖሯል። እኔ ከሳቸው ጋር የነበረኝን ያለ መግባባት ከነ ምንጩ በቂ መረጃ ነበራት። እናም ይህች ሴት ካስጠራችኝና ከየታሰወር ያለ ቦታ ከወሰደችኝና ተቆርቋሪነቷን ከነገረችኝ ተቆርቋሪነቷን ከነገረችኝ በኋላ ለእኔ የሚበጅ ምክሯን እንዲህ ስትለገሰችኝ፣ የደረሰብሽን ሁሉ እየተከታተልኩ በጣም አዝኛለሁ። እንዳየሽው ይሄ ሰውዬ መቼ የማይተኛልሽ፣ አሁን እየከሰሰሽ እንደሆነም ደርሽበታለሁ። ምናልባት በአሁኑ ክስ ባይረታሽ ሌላ ድንጋይ ፈንቅሎ በቁምሽ ይቀብርሻል። ፈጣሪ እያለማ በቁም ያልቀበርም እውነት የትሄዳ አየሽ፣ ይህን የዋህነት ሽናይትሆነ የሚጫወትብሽ ይልቁንስ፣ ለምን ሳይቀድምሻት ቀድሚው። ምን እንዳደርግ ነው የምትመክሪኝ? አየሽ የጸባችሁ መነሻ ጾታዊ ትንኮሳ ሲፈጽምብሽ አንቺ ፈቃደኛ ባለመሆንሽ መሆኑን ሀገር ያወቀው ፀሐይ የሞቀው አጀንዳችሁ ነው። ስለዚህ አንቺ ሀቅ አለሽ ማለት ነው። እናም ነገ እስካርፍ አንገትሽ ላይ አድርገሽ ቢሮ ለስራ አስመስለሽ ግቢና ትንሽ ቆይተሽ እሪ ብለሽ ትጮያለሽ። ሰዎች ሲሰበሰቡልሽ እያለቀሽ በየጊዜው የሚያስቸግረኝን አፍኜ ቁጭ ባልኩ ይኸው በስካርቢ አንቁ አስገድዶ ከንፈሬን ሳመኝ ወይንም ሊስመኝ ነበር ትያለሽ። ጆሮዬን ያለማመን ብቻ ሳይሆን በጣም ክው አልኩ። እንዴ በውሸት ሳይንገኝ ገኝ ምን አይነት ምክር ነው የምትመክሪኝ? እንደው ሌላው ቢቀር እሳቸውስ እራሳቸው አይታዘቡኝም? እሱ ደግሞ ታዘበ አልታዘበ ትሰሚያለሽ። ለማንም የማል መክረውን ውድ ምክር ነው የመከርኩሽ። እኔ እከሌ እንደው ለበቀል ማንም አይችለኝም። ለዚህ ነው በዚህ መስሪያ ቤት ታፍሬና ተከብሬ የምኖረው ይገባሻል የሰጠውሽ ምክር አንድም በጣም ለምወደው ሰው አሊያም በገንዘብ የምሸጠው ውድ ምክር ነው የመከርኩሽ ውድና ርካሽ ምክር በዚያ ዘመኖ አለመለየቷ እያስገረመኝ ይቅርታ አድርጊልኝ እኔ ይህንን በፍጹም አላደርገውም እጇን እያወራጨች ትሽ እንደዚህ እንደ እናንተ አይነቶቹ ሴቶች ናችሁ ሴቶችን የምታስጠቁት እንግዲያው አዳሜ ዋጋሽን ታገኛለሽ በሷ ብሶ በቆምኩበት ታኝነች። ይቺ ሴት በጣም ከባድ ሴት መሆኗን በወሬ ብሰማ በራሴ እያወቅኩት ግን ከዚያን ዕለት ጀምሮ ነበር። የሚገርመው ታዲያ ያንን ውድ ያለችውን ምክሯን ስላባከንኩባት ይሆን ገበናዋን ስላወቅኩባት ከዚያ ቀን በኋላ ልትበቀለኝ ፈልጋ የተቻላትን ሁሉ ሞከር አድርጋለች። በጣም የምወዳትንና እንደ ዓይኔ ብሌን የመሳሳላትን ጓደኛዬን ጩቹዬን ንግስት ከበደን ከእኔ ለማለያየት ፈልጋ ከፍጹም ጋር ያለሽን ጓደኝነት ባስቸኳይ አቁሚ፣ ምክንያቱም ቀንደኛ ፖለቲከኛ ስለሆነች ብዙ ነገር ተጠፋብሻለች፣ በማለት ነግራት ኖሯል። ጓደኛዬም የልብ ጓደኛ ብቻም ሳትሆን በጣም በሳልና አመዛዛኝናትና ስለ ምክርሽ አመሰግናለሁ ፍጼን እራሴን የማውቀውን ያህልን የማውቃት ለፖለቲካ ጊዜ የላትም ካላትም መብቷ ነው ካላትም መብቷ ነው። በእኛ ጓደኝነት ውስጥ ፖለቲካ ፋይዳ የለውም ብላ እቅጩን መልሳላታለች አለች። ከዚያን ቀን በኋላም ቹቹዬንም ሰላምታ እንደነፈገቻት ያወቅኩት እኔና ጓደኛዬ አብረን ስንሄድ ይቺ ሴት ከፊት ለፊታችን እየመጣች ሳለች ስታይን መንገድ መቀየሯን ስመለከት ነበር። እኔንስ እሺ፣ አንቺን መሸሽ ለምን አስፈለጋት ብዬ ስጠይቃት ነበር ጓደኛዬ ይህንን ለብዙ ወራት የደበቀችኝን ምስጢር ያጫወተችኝ። ይቺ ሴት የዘራችው የተበላሸ ዘር በዚህም አልቆመም ነበር አንዴት በጣም የማከብራት ጓደኛዋ ዘንድ ደርሶ ኖሮ፣ ከአመታት በኋላ ከዚች ክብርት ሴት ጋር በስራ ተገናኝተን የጠየቀችኝን አልረሳውም። አንድ በጣም ግላዊ ጥያቄ ልጠይቅሽ ስትለኝ፣ በልበ ሙሉነት ምን አለበት ጠይቂ አልኳት። እሷም የፓርቲ አባልነሽ አይደል አለችኝ። በመጠየቁ አልተቀኝም ኳት። ለነገሩ በሆኑም እኮ መብት ነበር። ነገር ግን ይህች ሴት ፓርቲ ከበደላቸው ገፈት ቀማሾች አንዷ ነበረችና ከኔ ጋር ለመስራት ከመወሰኗ በፊት ጥያቄውን በግልጽ በማንሳቱ አክብሬያታለሁ። ስለዚህም እውነቱን ነገርኳት። በጭራሽ አይደለሁም። እኔ ፖለቲካ ፓርቲ አባል ሆኝ አላውቅም። ነገር ግን ይህን ጥያቄ ለመጠየቅ ከምን መረጃ ተነስተሽ እንደጠየቅሽኝም አውቃል አልኳት። በነገራችን ላይ ግን ያቺ አደገኛ ሴት እኔን መካሪ መስላ በውሸት ኃላፊ ላይ አድርጊ ያለችኝን ወንጀል ለዚች ለተከበረች ሴት ብትነግራት እንዲሰማት ይሆን? ለነገሩ ታምነኝ ሲሆን እስቲ ለጊዜው እንደተዳፈነ ይቆየ። እንግዲህ ይህ የሚያሳየው ሰዎች በስራ ላይም እንደዚህ የጥቃታቸው መሳሪያ ሊያደርጉን እንደሚችሉ አውቀን ከሀሰተኛ መንገድ መካሪዎች እንድንጠነቀቅ፣ አካሄዳችን ጥንቃቄ የተሞላ ካልሆነ ጥይት አድርገው አቀባብለው አጥፊ እንደሚያደርጉን ልብ ይሏል።